ሰላም እንደናችሁ ክቡራን ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የቀረብኩት ክፍል ሀያ እንግሊዘኛን ከአማርኛ ጋር በአንድ ይዤላችሁ መጥቻለሁ። ባለፈው ቪዲዮ ክፍል 19 ከኤ እስከ ኢ ድረስ አይተን ነበር። ዛሬ ደግሞ ከኤፍ እስከ ጄ ድረስ ያሉትን እናያደር ማለት ነው። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ አዳዲስ ቪዲዮዎች ሲለቀቁ ጠቃሚ ትምህርቶችን ታገኙበታላችሁ ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ ቴሌግራም ዋትሳፕ ላይ ሀይ ብትሉኝ ታገኙኛላችሁ በሳምንት ከሶስት እስከ አምስት ቀን ባሉት እናንተ በሚመቻችሁ ጊዜ እና ሰዓት ለአንዳንድ ሰዓት መማር ትችላላችሁ ማለት ነው አሁን ቀጥታ ወደ ቪዲዮ የመጀመሪያው እንግዲህ በዚህ በኩል እንደምታያቸው እንደተለመደው ስማቸው ነው ስማቸው ምን እንደሚባል የሚያሳይ ነው። ቀጥሎ ያሉት በአማርኛ ትርጉማቸው እንዴት ነው፣ በአማርኛ ምን ማለት ነው የሚለው እናያለን። የመጀመሪያው እንግዲህ የምታዩት ካፒታል ሌተር ይባላል። ካፒታል ብዬ ጽፌላቸዋለሁ በአማርኛው። በእንግሊዝኛው ካፒታል ብሎ የተጻፈው ሲነበብ ካፒታል ተብሎ ይነበባል። ካፒታል ማለት ትርጉሙ ታዲያ ምንድን ነው? ትልቅ ማለት ነው። ትልቅ ማለት ነው እንግዲህ የእንግሊዝኛ ፊደላቶች ትልቅና ትንሽ እንዳሉት ነግሬያችኋለሁ ካሁን በፊት። ትልቅ እንግዲህ ትልቁ የመጀመሪያዎቹ አግድሞ በትልቁ ሲጻፉ ነው። ስናነባቸውም ኤፍ የመጀመሪያው ኤፍ፣ ጂ፣ ኤች፣ አይ፣ ጄ ብለን እናነባለን። ሁለተኛውንም ትንሹ ኤፍ፣ ጂ ኤች አይ ጄ ብለን እናነባለን። በአማርኛውም እንደምታዩት ኤፍ ኤፍ፣ ጂ ጂ፣ ኤች ኤች፣ አይ አይ፣ ጄ በዚህ መልኩ ይነበባሉ ማለት ነው። ይህም ብለን እናነባለን እንግዲህ ልዩነታቸው እያንዳንዳቸው እንደምታዩት ኤፍ ከዚህኛው ከስሞል ሌተሩ ኤፍ የሚለየው ቀጥሎ የላይኛው ቀጥሎ አንድ ቋሚ ከሳልን በኋላ ከላይ ጫፍ ወደ ግራ ይቀጠላል። ቀጥሎ ደግሞ ሁለተኛው ላይ ይቀጠላል። ሁለት በቀኝ በኩል የሚቀጠላል ከላይ ማለት ነው። ኤፍ በዚህ መልኩ ይጻፋን ካፒታል ሌተሩ ኤፍ ትልቁ ኤፍ ማለት ነው። ትንሹ ወይም ደግሞ ስሞል ሌተሩ ኤፍ ደግሞ እንደምታዩት ከቀለል ይልና ቋሚ ከሰራን በኋላ ከላይ በትንሹ አጠፍ ይልና ወደ ቀኝ መሀል ላይ ትንሽ ሰረዝ ብቻ ይደረግበታል። እንደ መስቀል ምልክት መሃል ላይ ይደረግበታል። ጂ ደግሞ ካፒታል ጂ እንደምታዩት እንደ ሲ ይመስልና ሲን መስሎ የጻፍና ከዛ መሀል ላይ አጣፍ ይላል ማለት ነው። ወደ ግራ አጣፍ ይላል መሀል ላይ የታችኛው ማለት ነው። እንደ ሲ አድርገን ከጻፍ ነው በኋላ ጂ ደግሞ እንደምታዩት የአማርኛውን ዘጠኝ ቁጥርን ይመስላል። የአማርኛውን ዘጠኝ ቁጥርን ይመስላል ማለት ነው። ኤች ደግሞ ሁለት ቋሚ ከሳልን በኋላ ከመሀል ላይ አግድም ሰረዝ አድርገን ማጋጠም ነው። ኤች ይህን ይመስላል። አይ ደግሞ አንድ ቋሚ ብቻ መሳል ነው። አንድ ቋሚ ስንስር ካፒታሉ አይ ሰራን ማለት ነው። ስሞሉ ኤች ደግሞ እንደምታዩት ስሞሉ ኤች ከላይ ሁለት ቋሚ ሰርተን ከመሀል ላይ አግዲን መስመር ነበር ያደረግ ነው ማገናኛ ይህኛው ቋሚው የሁለተኛው ቋሚ ይቆረጣል ማለት ነው። ከላይ ከግማሹ ይቆረጥና ወደ ላይ ያለው ይቀራ። ስለዚህ ኤች ይህን ይመስላል ማለት ነው። አይ ደግሞ ስሞሉ አይ አንድ ቋሚ ከሰራን በኋላ ከላይ ነጥብ ይደረጋል። አንድ ነጥብ ይደረግበታል ከላይ ጫፍ ላይ ማለት ነው። ጄ ደግሞ በካፒታል ወጄ እንደምታዩት ከዘራ ተገልብጦ ይመስላል። እንደ ከዘራ ይሆንና ተገልብጦ ወይም ደግሞ የጥላ መያዣውን እጀታ ያለው የጥላ መያዣ ይመስላል ማለት ነው። እንደምታዩት ወደ ታች ቋሚ ከሰራን በኋላ ወደ ግራ በኩል አጠፍ ይላል። ስሞል ጄ ደግሞ ትንሽ ጄ እንደምታዩት ልክ እንደ ካፒታሉ ጄ ካረግን በኋላ ከታች እግሩ በትንሹ ወደ ግራ አጠፍ ይልና ከላይ እንደ አይ እንደ ስሞል አይ እንደ ትንሹ አይ ነጥብ ከላይ ይደረግበታል ማለት ነው። በአማርኛው እንግዲህ በአማርኛ ሲጻፍ ብዬ ነው እዚህ ያስቀመጥኩላችሁ። በአማርኛ ሲጻፍ ኤፍ የሁለቱም ድምጽ አንድ አይነት ነው። ድምፃቸው ተመሳሳይ ነው። ሲነበቡ ኤፍ ኤፍ ብለን እናነባለን። የጂንም ደግሞ ጂ ብቻ ብለን እናነባለን። ኤች ደግሞ ኤች ኤች ብለን ስናነብ ኤችን ን በትክክለኛው ስሙን ጠራ ነው ማለት ነው። አይ ይሄኛው ደግሞ የሚባለው አይ አይ ማለት ነው። በአማርኛው ስንጽፍ ጄ ደግሞ ጄ ብቻ ጄ ብቻ ስንጽፍ ጄ ማለት ነው። እንግዲህ በእንግሊዘኛው በዚህ መልኩ ይጻፋሉ። አሁን የማሳያችሁ በተግባር እንዴት መጻፍ እንደሚቻል አሳያችኋለሁ። እናንተ እርሳስ ይዛችሁ ወረቀት ላይ በመለማመድ መጻፍ ትችላላችሁ። እንግዲህ የመጀመሪያውን ያሳየዋችሁ ኤፍ ነበር። ኤፍ እንደነገርኳችሁ ቋሚ ነው የምንሰራው። መጀመሪያ አንድ ቋሚ ወደታች እንሰራለን። ከዛ ከላይ ጫፍ ላይ እንደዚህ ይደረጋል ማለት ነው። ኤፍ ይህን ይመስላል ኤፍ እንደዚህ አድርጋችሁ ከጻፋችሁ ትክክል ናችሁ ማለት ነው። ይኸው ከላይ ያለው የተለየ እንዳይመስላችሁ ድጋሚ ተሰራላችሁ። ይኸው ወደ ላይ ቋሚ ከሰራችሁ በኋላ እንደዚህ ይላል፣ ከዛ መሀል ላይ እንደዚህ። ኤፍ ይህን ይመስላል። ቀጥሎ ያለው ጂ ነው። ጂ ደግሞ ሲን አስመስለን ከጻፍን በኋላ ወደ ላይ ቀና ይላል፣ እዛ ወደ ግራ አጠፍ ይላል። ይሄ ካፒታል ጂ። ከዛ ቀጥሎ ያለው ማን ነው? ኤች ነው ኤች ደግሞ ሁለት ቋሚ ብቻ ተሰራላችሁ። ሁለት ቋሚ ከሰራችሁ በኋላ መሀል ላይ እንደዚህ ታገናኙታላችሁ ማለት ነው። ካፒታል ኤች ማለት ይሄ ነው። ቀጥሮ ያለው አይ ነው። አይ ደግሞ አንድ ቋሚ ብቻ መሳል ነው። ቀጥ አድርጋችሁ አንድ ቋሚ ብቻ መሳል። ይኸው አንድ ቋሚ ብቻ። ቀጥሮ ያለው ጄ ነው። ጄ ደግሞ ቀጥታ ከታች እንደዚህ አጠፍ ይላል ማለት ነው ይኸው አጠፍ ያለውን በጣም አበዛውት ቀጥታ ወደታ እንደዚህ ከሳላችሁ በኋላ ይሄው በዚህ መልኩ ካፒታል ጄን ጻፍን ማለት ነው። ስሞል ሌተር ሲሆን ደግሞ ስሞል ሌተር ሲሆን ስሞል ሌተር ሲሆን ወይም ደግሞ በትንሹ ስንጽፍ ኤፍ ይችን ትመስላለች። ይኸው ኤፍ በዚህ መልኩ ትጻፋለች። ጂ ደግሞ ስሞል ጂ እንደዚህ ካደረግን በኋላ ቀለበት ይኖራታል ከዛን በዚህ መልኩ ጂ ወይም ደግሞ ስሞል ጂ ወይም ደግሞ ትንሿ የእንግሊዘኛዋ ጂ ይህን ትመስላለች። ኤች ደግሞ እንደዚህ ቋሚ ከሰራን በኋላ ቋሚ ከሰራን በኋላ እንደዚህ ከዛ መሃል ላይ ምን እናደርጋለን? ወደታች እንደዚህ አጠፍ እናደርጋለን ማለት ነው። ኤች ይህን ይመስላል። አይ ደግሞ አንድ ቋሚ ከሰራን በኋላ ከላይ ነጥብ አላት፤ አንድ ነጥብ እናደርግባታለን ጄ ደግሞ ልክ እንደ ጄ መስሎ ይጻፍና ከላይ ምን ይደረግበታል? ይሄው ጄን እንደዚህ ያደርገን ከጻፍ ነው በኋላ ከዚህ ነጥብ ከላይ ነጥብ ይደረግበታል፣ እንደ አይ በዚህ መልኩ ይጻፋል ማለት ነው። እናንተ ተለማመዱት እየጻፋችሁ ወረቀታ ተለማመዱት፣ በእስክሪፕቶ እንጽፍ፣ በዚህ መልኩ እንጽፋለን ማለት ነው። እንደምታዩት ከኮምፒውተሩ ጋራ በኮምፒውተር ከተጻፈው ጋር ይመሳሰላል ማለት ነው ይሄው በተወሰነ መልኩ ቢመሳሰለን ያው በእስክሪቱ ስትጽፉ ይህን የመሰለ ቅርጽ ይኖረዋል ማለት ነው። እንደዚህ አድርጋችሁ ከጻፋችሁ ትክክል ናችሁ ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁት አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።